በማዕከላዊ ኢትዮጵያ ክልል ዘላቂ ሰላም እንዲሰፍንና የህግ የበላይነት እንዲከበር ማህበረሰቡን አሳታፊ ያደረገ የተጠናከረ የጸጥታ ስራ እየተከናወነ መሆኑን የክልሉ ሰላምና ጸጥታ ቢሮ አስታውቋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ በወቅታዊ ክልላዊ የጸጥታ ሁኔታ ላይ ለመገናኛ ብዙሀን በሰጡት መግለጫ የክልሉ መንግስት ከተቋቋመ ወዲህ በክልሉ የዜጎች ሰብአዊና ዲሞክራሲያዊ መብት እንዲከበር በትኩረት ሲሰራ እንደነበር ገልጸዋል። በክልል ውስጥ የሰዎች ሰብዓዊና እና ዴሞክራሲ መብቶች ተረጋግጦ ሰላምና የህግ የበላይነት ሰፍኖ የሰዎች ኢኮኖሚያዊና ማህበራዊ ልማት ስራዎች ተሳልጠው እንዲቀጥሉና የህዝቡን ተጠቃሚነት ለማረጋገጥ ሰፊ ስራዎች ሲሰሩ ቆይተዋል። እየተሰራም ይገኛል። በዚህም የክልሉ ነዋሪዎች ደህንነታቸው ተጠብቆ በሀረ ሰዓታት ውስጥ በፈለጉት ሰዓት ተንቀሳቅሰው ሙሉ ጊዜያቸውን ለስራ ማዋል እንዲችሉ ኢኮኖሚያዊና ማህበራዊ እንቅስቃሴያቸውን በነፃነት እንዲያከናውኑ አስቻይ ሁኔታዎች በመፍጠር ረገድ ክልሉ ቀደም ሲል ከነበረበት ውስብስብ የሰላም ስጋት እንዲወጣ ተደርጓል። በክልሉ የህዝቦች ጥያቄ ምላሽ እንዲያገኝ የክልሉ መንግስት ሰፊ ስራ መስራቱንና በተለይም ከአደረጃጀት ጋር ተያይዞ የተለያዩ ጥያቄዎች በተገቢው ምላሽ ማግኘታቸውን ገልጸዋል። የሚኖሩ ማንኛውንም ጥያቄ በህግና በአሰራር ምላሽ የሚሰጥ ሆኖ ሳለም የህዝብን ጥያቄ በአመፅና በብጥብጥ እንደዚሁም በሀሰት ትርክት ለማስፈጸም የሚደረግ ማንኛውም እንቅስቃሴን ክልሉ እንደሚያወግዝና የክልሉ ህዝብ እኩይ ዓላማ ካላቸው አካላት ጋር የማይሳተፍ መሆኑን ከመግባባት መደረሱንም ኃላፊው አቶ ተመስገን ካሳ የሰጡት መግለጫ አስታውቋል። ረዥም ጊዜ የቆዩ የህዝብ ጥያቄዎች በተግባቦት እና በአሳታፊነት እንዲፈታ በመደረጉ የህዝቦች የስልጣን የሀብት ፊታዊነት እንዲረጋገጥ በመደረጉ ተያዥ ያለመግባባቶች በጠብ ሳይሆን በምክክር እና በተሟላ መረጃ ላይ በተመሰረተ ውይይት መፈታት እንደሚችል በሚመለከት ማህበረሰብ ተደጋጋሚ በተደረገው ውይይት ተግባቦት በመፈጠሩ ነው። ከዚህ ውጪ ጠብና በጉልበት የሚንቀሳቀሱና ነፃና ዴሞክራሲያ የልዩነት ሀሳብ ያላቸውን ግለሰቦች ወይም ህዝብ በማስፈራራት በማጥቃት ፍላጎታቸውን ለማስፈጸም የሚንቀሳቀሱ ኃይሎች ህዝቡ ራሱ እንዲያወግዝ እንዲገጽ መግባባት ተችለዋል። በህገወጥ ድርጊት የሚሳተፉ አካላትን እኩይ ሴራ የክልሉ ህዝብ አይቀበልም ያሉት ኃላፊውም በክልሉም በህዝብ ጥያቄ ስም ሁከትና ብጥብጥ የፈጠሩ አካላትንም በህግ የማስጠየቁ ስራ ተጠናክሮ መቀጠሉንም አረጋግጠዋል። ኃይልን አማራጭ በማድረግ በቀጥታና በተዘዋሪ በተለይም በማህበራዊ ሚዲያና በድብቅ ፌስቡክ አገጾች ህዝብን ከህዝብ ጋር በማጋጨት የሰው ልጆች ሞትና ንብረት ውድመት የፈጸሙና ያስፈጸሙ አካላት ህብረተሰቡ እንዲያጋልጥ በማግባባት ወንጀለኞችን በተጠናከረ የጸጥታ ኃይላችን እጅ ከፍንጅ በመያዝ በጥቁማና በዘመናዊ ቴክኖሎጂ በምርመራ በማጋለጥ ለህግ አቅርቦ ማስጠየቅ ተችሏል። ለአብነት የቀቤና የማረቆ የጠንባሮ የምስራቅ ጉራጌ የየም ህዝብ ጥያቄዎች ምላሽ ጋር በተያዘ በጸጥታ ስጋትነቱ ከፍተኛውን ቦታ ይዘው የነበሩ የምስራቅ መስቃንና ማረቆ የወልቅጤ ከተማ አካባቢዎች ችግሮች ህብረተሰቡን ባሳተፈ ጥናት በተጨባጭ መረጃ ላይ የተመሰረተ ህጋዊ መፍትሄ በህዝቡና በመንግስት መሪነት እንዲመጣ እስከዛ ደግሞ ሰላማቸው በማስጠበቅ ወንድማማችነትና እትማማችነታቸውን አጠናክረው እንዲቀጥሉ በመተማመን ሰፊ ስራ የተሰራበትና ቀሪ ስራዎች እየተሰሩ ያሉ መሆኑ የሚጠቀስ ነው። በክልሉ በተወሰኑ አካባቢዎች ያለውን የወሰን እንደዚሁም የባህልና የማንነት ጥያቄ ሽፋን በማድረግ እኩይ ዓላማ ያላቸው ግለሰቦች በመንግስትና በማህበራዊ ተቋማት ላይ ጉዳት ማድረሳቸውን የጠቀሱት ኃላፊው፣ በአጥፊዎች ላይ ህጋዊ እርምጃ እየተወሰደ እንደሆነ ተናግረዋል። ከቅርብ ጊዜ ወዲህ በተወሰኑ አካባቢዎች በተለይም በተወሰኑ ማዕቅሮች ወሰን አካባቢዎች ያሉ ህዝቦች አለመግባባቶች እንዲሁም የህዝቦች የባህልና የማንነት ጥያቄዎች አብዛኞቹ በህግ የበላይነት በውይይት ከመንግስት ምላሽ የሚጠበቁ ያሉ ሲሆን ጥቂቶቹ ግን ህግን የውይይትንና የምክክር አማራጭ ብቸኛ አማራጭ ባለማድረግ ህገ መንግስታዊ ስርዓቱን ባልጠበቀና በአሳቻ ሰዓት የመንግስት ማህበራዊ ተቋማት ላይ ጉዳት በማድረስ ማህበራዊ አገልግሎቶችን በማደናቀፍ አልፎም ኃይል በመጠቀም የሰው ህይወት እንዲጠፋና ንብረት እንዲወድም ምክንያት እየሆኑ ያሉ አካላት በቀጥታና በሐሰተኛ ስሞች በተፈጠሩ ማህበራዊ ሚዲያ በታጀበ ከፍተኛ እንቅስቃሴ እያደረጉ ይገኛሉ። እነዚህን አካላት ኃይል ለማሰባሰብ ከዚህ ቀደም በማህበራዊ ሚዲያ ህዝብን ከህዝብ ጋር በማጋጫት በተለይም በምስራቅ መስቃንና ማረቆ አካባቢ ለሰው ልጆች ሞትና ንብረት ውድመት እንዲፈጸም ሚና መኖሩ በፖሊስ ምርመራ ተረጋግጦ በፍርድ ቤት ውሳኔ እስከ ይግባኝ ድረስ ህጋዊ ሳይክሉን ጠብቆ እስከ ይግባኝ ሰሚ አካላት ተረጋግጦ ተፈርዶባቸው በህግ እየታረሙ ወንጀለኞችን የክልሉን ከፍተኛ አመራር ስለሰደበ የታሰረ በማስመሰል የሐሰት ወሬ በማሰራጨት በሀገር ውስጥና ከሀገር ውጭ የሚኖሩ አካላትን በማሳተፍ በከፍተኛ የሚዲያ ዘመቻ የክልሉን ሰላም ለማደፍረስ እየተሰራ ይገኛል። የክልሉ መንግስት የክልሉን ሰላም ዘላቂነት ለማረጋገጥ በልዩ ትኩረት እየሰራ መሆኑን የገለጹት ኃላፊውም የክልሉ ህዝብም የተለመደ ትብብሩን አጠናክሮ እንዲቀጥልም ጥሪ አቅርበዋል። ሰላም ወዳዱ ማህበረሰብ ምክክርና ውይይትን፣ ህግንና ስርዓትን፣ ሰላማዊ እንቅስቃሴ ብቸኛ አማራጭ በማስቀጠል የተጀመረው የልማትና የመልካም አስተዳደር ስራዎችን ወደ ላቀ ከፍታ ለማድረስ ተሳትፎውንና ተዋናይነቱን በማስቀጠል ወንጀልን በመከላከል ወንጀለኛዎችን ለህግ አሳልፎ በመስጣት የየአካባቢውን ሰላም በአይነ ቁራኛ ሊጠብቅ ይገባል። ክልላችን ላይ ህብረተሰቡ 24 ሰዓት በነፃነት የሚንቀሳቀስበት በፌዴራል መንገድም በውስጥ ለውስጥ መንገድም 24 ሰዓት ሙሉ እንቅስቃሴ አገልግሎት የሚሰጥ ክልል ነው። ይህን ሰላም ለማረጋገጥ ደግሞ ክልሉ መንግስት ሰፊ ስራዎችን ሰርቷል። ይህን ስራ ለመስራት በጀመረበት ጊዜም ከ546 በላይ ማህበራዊ ሚዲያዎችን ቀርጸው ዘምተዋል። ግን አልተሳካላቸውም። ይህን ለይቶ ህብረተሰቡ ራሱ እያጋለጣቸው፣ ግማሹ ለህግ እንዲቀርብ እየተደረገ ሌሎች ደግሞ ቀርቦ ትምህርት አገኝቶ ወደ ጤናማ መስመር እንዲገቡ ተደርጎ እየተመራ ነው ማለት ነው ልክ አሁንም ወደ ልማቱ ስራ ላይ የሰላሙን ስራ ለማደናቀፍ እንደተሞከረ ሁሉ አሁን የተጀመረውን የልማት ስራ ለማደናቀፍ ደግሞ በቅርብ ላይ ይህን ድግስ ደግሶ የመንቀሳቀስ ሁኔታ አለ። ይህም የሚሳካ አይሆንም ማለት ነው፣ የሚሳካ አይሆንም። ከህዝቡ ጋር ሆነን በፈጠነ ጊዜ ስርዓት እናስይዛለን።